ሰላም የእንዴት ዩ ቤተሰቦች፣ ዛሬ ደግሞ እንደተለመደው በሌላ ጭ መጥቻለሁ። ዛሬ ደግሞ ማሳያችሁ የኢንስታግራም ወይም እንዴት የኢንስታግራም አካውንት መክፈት እንደምችል ነው ማሳያችሁ እኔ ነት አንዳይት ላይ ከእንዴት ዩ በመጀመሪያ ላይክ ማድረግ እንዳደረሱ፣ ቻናላችንን ሰብስክራይብ ማድረግ እንዳደረሱ፣ ወደ ኢንስታግራም አካውንት እንሄዳለን። ከዛ ክሬት አካውንት የሚለውን ጫናለን። እሱም ከተጫንም በኋላ እንደዚህ ያመጣላችኋል። ከዛ የምፈልጉትን ስም ስማችሁን ወይም እናንተ ስማችሁን እንዲሆን የምትፈልጉትን ስም ትተጽፋላችሁ ማለት ነው። ሰው የጠቀመው ያለው መሆን የለበትም። ሰው የጠቀመው ያልሆነ አዲስ የተለየ ስም ለመጣፍ ሞክሩ። እንደምታዩት ሌላ ሰው እየጠቀመው ከሆነ፣ አሁን እናንተ የጻፋችሁት ሌላ ሰው እየጠቀመው ከሆነ ቬሪፋይ አያደረግላችሁም። ሌላ ሰው እየጠቀመው ስለሆነ እናንተ የምጠቀማችሁ ማለት ነው። ስለዚህ እናንተ የተለየ ስም ናፍጠር ሞክሩ። ስማቸው እንቅሳፋችሁ በኋላ በመቀጠል ፓስወርዳችሁን አስገቡ። አሪፍ ጠንከር ያለ ፓስወርድ እናንተ ማርስ ፓስወርድ አስገቡ። ከዛም ከታች እንደምታዩት አርፎን ናምበር ወይ ኢሜል የሚል አለ። እሱ ለበጫል ስልካችሁን ወይ ኢሜላችሁን እንትን ማለት ትችላላችሁ፣ መጫ ማስገባት ትችላላችሁ። እኔ ግን ለማስገባት ስላልፈለኩኝ ጀስት ሬጅስተር የሚለውን መሻጫናላችሁ ክሪስቲ የሚሆን ከጫናችሁ ዋ እንደዚህ ይመጣላችኋል። ከፈለጋችሁ ከፌስቡክ ጓደኞቻችሁ ጋር ምናምን በኢንስታግራም መገናኘት ይችላላችሁ። ግን አሁን በስራ ስለፈልጉ ስኪፕ ማለት ይችላሉ። ስኪፕ ማለት ይችላሉ። መገናኘት ግን መገናኘት ይችላላችሁ። ከዛ አካውንታችሁ ፕራይቬት መሆን ይችላል፣ ወይም ፐብሊክ መሆን ይችላል። ሁሉም ሰው እንዲያየው ከፈለጋችሁ ፐብሊክ ይችላላችሁ። ፕራይቬት ከሆናችሁ ደግሞ ፎሎ የምታደረጉት ሰው ብቻ ወይም ፎሎ ባክን በሚታደረጉት ሰው ብቻ ነው ማየት የሚችለው ማለት ነው። ከዛም እንደዚህ ይመጣላቸዋል። አንድ ሁለት ሰዎች ብትከተሉ ወይም ለምሳሌ አሁን ብዙ ታዋቂ ሰዎች አሉ ፎሎ ማድረግ የምችሏቸው ማለት ነው። ጓደኞቻችን በመቀጠል ፎሎ ማድረግ ችላላቸው። ለምሳሌ ክርስቲያኑ አንዱ ፎሎ ብናደርገው የእርሱ ፖስት ይመጣ ማለት ነው እንደዚህ። ስለዚህ በቀላሉ እንደዚህ በመክፈት እንችላለን። ሁለም ለማንኛውም ፖስት ይመጣል። እናንተ የሚጠበቅባችሁ ከዚህ በኋላ አካውንቶችን ፎሎ ማድረግ እና አሪፍ አሪፍ ነገሮችን በመልቀቅ ደግሞ ፎሎ ማግኘት ትችላላችሁ። ስለዚህ በቀላሉ እንደዚህ አድርገን መክፈት እንችላለን ማለት ነው። ላይክ ማድረግ እንዳደርሱ ሰብስክራይብ ማድረግ እዳርሱ ቻናላችን ፍርዳችን ነገር ካለ ኮመንት ለጻፍ ላይና